እሺ እና ሀዘንና መበሳጨት መናደድ ሊኖር ይችላል። አሁን ምንድነው መሰለሽ ሀዘን ሲኖር፣ ስታዝኝ ከአቅም በላይ ስታዝኝ ትበሳጫለሽ፣ ስትበሳጪ፣ ያው ትነጫነጫለሽ፣ ራስሽን ትጎጃለሽ፣ አካባቢሽ ያለውን ነገር ትጎጃለሽ እና እኔ ክርስቲያን ጋር እንትን ስር ከክርስቲያን ጋር ሳሳልፍ ህይወቴ በሙሉ ከክርስቲያን ጋር የተቆራኘ ሆነ ማለት ነው እንደምታሁን ወንድ ትልቁ ልጅ ለሱ ብዙ ትኩረት አልሰጠው። እንደውም ቅድም ልጠቅሽ የነበረው ይሄንን ነው፣ አንቺ ከባፍ በኋላ ወልደሻል፣ ከባፍ በፊትም ወልደሻል፣ መሀል ላይ ናት። እና እንዴት ታርገሽ እንደሱን እነሱን አንድ ላይ አጣጥምሽ፣ በጣም ትልቅ ነገር ነው። ምክንያቱም እኔ ሙሉ በሙሉ ክርስቲያን ጋር ሁሉም ነገር የቀረው ሙሉ ነገሬ ከክርስቲያን ጋር ቀረና መቀመጥ ነው። እንደምታይ ሰውነት የሚገዝፏል ወፈርኩኝ። ከክርስቲያን ጋር አብረን ወደዛ ወደዚህ ነው የምንለው ወደ ውጭም አልወጣ እና ትቻት የተወሰነ ሰዓትም የሆነ የሆነ ነገር ገዛዛለሁ ብዬ ከወጣሁኝ ወንድሟ ነው እሱ ጋር ካለች በቃ ጥሩ ቦታ እንዳለች ይሰማኛል፣ ከእግዚአብሔር ጋር ማለት ነው። እና ስሜቱ ሁሌም ቢሆን ከባድ ነው። ሁሌም በከባድ ስሜት ውስጥ ነው የምትሆኘው። ሁሌም በመሆን ይሁንልኝ ብለሽ በመጠየቅና በመጸለይና ሁሌም በመለመን ነው የምትሆኘው። ግን ደግሞ ደስታ ነው የሚሰማ፣ ክርስቲያንን ሳያት የእውነት ነውሽ፣ እግዚአብሔር ምስክሬ ነው። ክርስቲያንን ሳያት ሳዝን፣ ሲከፋኝ፣ ውስጤ ሲረበሽም የሆነ ነገር ሰውም ተናግሮኝ አስከፍቶኝ ቢሆን በሆነ ነገር በአካባቢ ልክ እሷን ሳያት ውስጤ በደስታ ሁሌ ሁሌ ሁሌም ቢሆን በቃ እንዳልሽው ሲያው እየተጣቀሰች ነው ክርስቲያኑ፣ ማን ነው የምታክሺኝ? ክርስቲያን ይሄ ይሄ ነው የምታክሺኝ። እራበሽ? ውጪው ወደዳ ጠጣሻለሁ ና ይህንን ነው እንጂ የምልሽ እንደዚህ አሁን ክርስቲያንን የክርስቲያንን ሳገኝ በክርስቲያን ብስጭት ግ እንደዚህ ምርር ምናምን እንደዚ የለም። ግን በቃ ሳያት ውስጤ በደስታ ል ይላለች ሲለኛ ግን ደግሞ ያው እያዘንሽ ምንድን ነው የሚለው እያነቡስ ክስታ የሚለው ነገር አለ። ቴዲ አፍሮ ሲዘ እያነቡስ ክስታ እና የሆነ አንድ ጥያቄ ደግሞ ዚጭ በዚች ልጠይቀሽ የእኛ እናቶች ደስተኛ የማይመስላቸው ሰዎችም አሉ። አንዴ እናዝናለን፣ አንዴ እዚያች አብራሪ፣ ሁሌ እኮ እናዝናለን እኛ። የሚገርመው ነገር ሁሌ ማዘን አደለም፣ ሁሌ ደስተኞች ነን። አሁን እንዳልኩሽ፣ አሁን ይቺ እያነቡ እስክስታ አለመሄዳቸው ያሳዝንሻል። እንደዚህ ራሳቸውን ችለው ተቀምጠው በልተው ጠጥተው እንደ ልጆች ተሯሩጠው እንትን አለማለታቸው አደለም፣ ለእናት ለወላጅ፣ ለተመልካች

እሷ ክርስቲያን ቆማ እንድትሄድ እንዲያሳየኝ እግዚአብሔር ምንም ነው ብለው ብዙዎች ይላሉ። እና ይሄ ሲያሳዝንሽ ደግሞ ፍቅራቸው ግን ይበልጣል። ከዚህኛው ከሀዘኑ ከሀዘኑ ፍቅራቸው ስለሚበልጥ ደስታቸው ስለሚበልጥ አናዝንን ብዬ ነው። እኛ ሀዘን የለብንም ደስታ ነው ያለብን፣ ሳቅ ነው ያለብን። እውነቴ ነው የምልሽ በእነሱ እንደሰታለን፣ በእነሱን ስቃለን ልጆች እኮ ያስከፉሻል ምናልባት ያንቺ አሁን ልጆች ትናንሾች ናቸው ሁለተኛ ክፍል ምን እንዳልሽኝ የእኔ ሳሚ አሁን አስራ ስድስት አመቱ ነው ያስከፋኛል ይህን አርግልኝ ይህን አርግልኝ ስለው ይጨቃጨቀኛል እሺ ብሎ አያደርግልኝም መታዘዝ ደግሞ ከመስዋዕት ይበልጣል የዚህ ጊዜ አሁን ያስከፋኛል ማለት ነው ልጅ አየሹ ልጆች ከፍ ሲሉ ያስከፉሽን የሚመጡበት ጊዜ አለ ስለዚህ የክርስቲያን ግን እንደ ክርስቲያን አይነቶች ያስከፉሻል በምን ያስከፉሻል ምን አላቸው? ነው አይናቸው እኮ ከፍቅር በቀር ምን አለው? ነው ልባቸው ከንጽህና በቀር ምን አለው? እንዲሁ ዝም ብለሽ ስታያቸው እግዚአብሔርን አታይበትም? ዝም ብለሽ እንዲሁ ስታያቸው ጻድቃን መላእክት ሁሉ ነገር አታይበትም? ዝም ብለሽ ስታያቸው በቃ እግዚአብሔርን ነው የምታይባቸው። እንደ ክርስቲያን መንፈሳቸው ያረጋጋል። ቡድን ለክርስቲያን አይነት ልጆች ስታያቸው በቃ አራስ ልጅ ተወልዶ ህፃን ልጅ እየተወለደ ልጅ ከእናቱ ሆድ ወጣ አመት ከሆናቸው በኋላ እኮ ብዙ ነገር ያስባሉ ልጆች ታቀል አንድ አመት በኋላ ልጆች ብዙ ነገር ያስባሉ ሁለት አመት ሶስት አመት እየሆናቸው ሲሄዱ አንቺ አሁን ቅድም ቤተሰቦችን ለማሳቅት ተንኮል እየሰራው ባልቦላ እያጠፋው ምናምን እያረኳላል አሁን ይሄ ምንድነው ለማስደሰትም ለማዝናናትም ቢሆን ተንኮል ነው ተንኮል ነው። ገባሽ በልጅነት አንድ ከደረጃ ላይ የሚጠልፍ ልጅ ነበረ ድሮ ተንኮል ሲሰራ አንድ አብሮኝ የተማረ የኔባቸው ነው ወንድሜ ነው አለ እሱ አያቴን፣ ስንት ጊዜ ጠልፎ ጥሏታል። ከደረጃ ላይ ከቤታቸው ደረጃ እንዲህ በመቋሚያቸው በራሳቸው መሞርኮዣ ድፍት ጥልፍ እያረገ ሊወዱ ሲሉ አስቢ፣ ከታች ልትወጂ፣ እስኪ ጥልፍ ስትደረጊ በአፍጢምሽ እውነት አያስቅም? እኔ አንድ ጊዜ ወሬ ወሬ ያመጣልና ያደግኩት አያቴ ጋም ነው፣ መሀል ቤት ነው ያደግኩት። እና አያቴ ጥጃ አላቸው ከተማም ቢሆን ያረባሉ ማለት ላም አላቸው። እና ላም ጥጃው የታሰረችበት ቦታ አንድ ትልቅ ዋርካ አለ፣ እኛ በራችን ላይ ያ ዋርካ ስር ጥጃው ታስራለች። በር ላይ ቆሞ አያቴ ወደ ታች ታያለች ጥጃዋን ልታይ ስትል ተንከባለለች። ወደቀ እጅ ማንሳት ጥጭ ቆምስቀቅያለች ሴት ልጆች ተንኮለኞች ናቸው። አሁን እንግዲህ የእሳቸው መንከባለል ምን ያስቃል? እዛ እስከዛሬ ተንኮለኛ በእውነት የልጅ እንግዲህ ልጆች ተንኮለኝነት ሳስብ እሳቸው እንግዲህ ሲገለባበጡ ልብሳቸው ቀሚስ ሁሉ ግን ማንሳት ነበረብኝ። አሁን አሁን ቢሆን አስባለሁ። የልጅ ላይ ተንኮል ግን እኔ ቆሜ ስቃለሁ። ሄዶ ጥጃ ላይ ነው የተላተሙት እና ልጆች ተንኮለኞች። እሱም ብቻ አይደለም አሁን ከይባብ ማለት አንድ ጥያቄ ጠይቅሽኛል። በዛ መሀል ከይባብ በላይም አንድ ልጅ አለችኝ። ከይባበታችን አንድ ወንድ ልጅ አለኝ። እዛ መሀል የመጀመሪያ ሁለቱንም ልጆች እኔ ያው በነገራችን ላይ እግዚአብሔር ለይባፍ ይ ሲሰጠኝ ለምክንያት ይመስለኛል። በጣም ለምን ብትይ እኔ ጎበዝ ሰራተኛ ነው። ማንም ሰው ጓደኛዬ እዚህ ውስጥ አለች ምናልባት ስሰማና ልትመሰክርልኝ ትችላለች። ሰነፍ አልወድም ሰውሰሰነብሲሆል አልወድም። የወንድ ልጅ ልጅ እጅ መጠበቅ አልወድም። በተለይ የምጠላ ይሄንን ለዛ በጣም እንትን እላለ ቶሎ ቶሎ ወልጄ ወደ ስራዬ ለመመለስ ነው ትልቁ ነገር። ሀሳቤን ወደ ይባፎ መውለድም የመጣው በ በሁለት ዓመት ልጄ ላይ የመጀመሪያ ልጄ ላይ የወለድኩት። ለምንድን ነው እንደዚ ያደረግሽው አንድ ልጅ ባይበቃሽም ወይ ብትይኝ እኔ ለአባቴ አንድ ልጅ ነኝ። ለአባቴ አንድ ልጅ ነኝ እኔ እናቴ አለኝ። የእናቴ አንድ አባት የተወለዱ ሰዎች ሲተቃቀፉ፣ አብሮ ሲጫወቱ፣ አብሮ ሲያወሩ ምን ስሉ እኔ ብቸኝነት ነው የሚሰማኝ። በጣም ሁነቴ ነው ብቸኝነት ነው የሚሰማኝ እና ልጄ ብቻ ከምትሆን ብዬ የባፍዬ ወለድኩ። ልክ የባፍዬ ወለድኩ። የባፍዬ ወልጄ በስድስት ወራ ለሰው አደራ ብዬ ሰጥቼ ሱቅ እኔ ያለሁት ቅልንጦ ነው ቅልንጦ ወደ ቱሉ ዲንቱ እዛ ሱቅ አልነበረም። ቱሉ ዲንቱ ላይ ነው ሱቅ ያለው። እሱን ልገዛዛ ስመጣ ልክ እንደ ክርስቲያን ወደቀች። መውደቃን ለጎረቤቶች ያልነገሩ የወደቀችበት ሌሊት ስምንት ሰዓት ላይ ያው ወደ አርባ አምስት ምናምን ያው እንደዛ ሆነች። ሁለተኛ ለየችኛው ዳይሜንድ መሆኗን ሳያቅ ሐኪሞች በደንብ ሲያስረዱኝ ተነስታ ከአሁን በኋላ በፊዚዮቴራፒ እና በምናምን ነው እንጂ የትም ዓለም ወስደሽ ብታሳክሚ አማራጭ የለም አሉኝ። አትድንም ወይም በቃ አለ አይደለ አንዳንዴ ሐኪሞች አዎ ሐኪሞች በዚህ ተስፋ ቁርጥሽ እንድትኖሩ ያረጉሻል። ከዛም በዛ መካል ለዛችን ልጄ ለሁለት ለመጀመሪያ ልጄ መስዋዕት መሆን አለብኝ ተመችቶኝ አይደለም ልጅ መድገም አለብኝ አልኩ። በቃ መድገም አለብኝ ብዬ ሞከርኩት። ልክ ስሞክር? አይት ታይቀመን ነው ፍሊት ቤት ውስጥ ተነፋ ፍሊት ቤት ውስጥ ስነፋ ያ ፍሊት አስወረደኝ ከይባክ በፊት በቤቱ አስወረደኝ እሺ ብዬ እሱንም ችዬ ስድስት ወር ቆይ ስድስት ወር ቆይቼ አሁንም አረገዝኩ አሁን ግን ሳረግዞ መንታ አረገዝኩ በስማ መንታ አርግዤ ለምን በቃ ምን አይል ፈተና እንዳየው ልነግርሽ ነው። ኤባፍም አለች። እዚህ ጋር አስቢ። ልክ መንታውን ሳረግስ አሁን ደግሞ በደንብ ሳይከብደኝ ቤት እናጽዳዳና ቤቴን ታስተካክዬ ፊት ለፊቱን ብቻ ለማጸዳዳት አልጋዎቹን ቦታ መቀያየር፣ ሶፋዎቹን፣ ምኖቹን እናርግ ብዬ ከባለቤት ጋር ተስማማን። ና እያጸዳዳን እያለ ኮሞዲ ነው እኔ አይጥ ኮንዶኒም ላይ እንደምገባ ማላቅ ስምንት አይጥ

ስታለቅስ ውሃ እናጠጣታል። ጠንባቱ ሆነ ወብ ቢለን ሁሉንም ነገር የእኛ የምናደርገውን እያወቃት በአንዳንድ ያደርግላታል። ረባሽ ስንት ዓመት ሆነ? ሁለት ዓመት ከስድስት ሆኑ። ገርማል። ግን ዳይ ፐሬዶ ያመጣላታል። እና መጀመሪያ እንዴት ታዋቂ ያላችሁት? መጀመሪያ ነው ስም የሚወጣው? መቼ እሱ ካደገ ነው የሚያ አንድ የሆነ ልጅ ዩቱቤን ያስተዋወቅልኝ ቤካ የሚባል ሼር ያደረግልኝ ልጅ አለኝ። መጀመሪያ በኦሮምኛ የምሰራ ቤቲ ሾ፣ ልጁን በጣም ነው የምወደው። ልጄን ቤቲ አልኩት። ከዛም በኋላ ልክ ያለው ስምና እንደተሰጠው ስም ጻለዛ እንጂ ያደረግላታል። የእኛ እናቶች መውለድ የሚችሉ እናቶች ካሉ መውለድ አለባቸው፣ አቅም ያላቸው። እኔንም ሾርን እየነካሽኝ ነው እዚህ ጋር እናቁ ውድ ተመልካቾቻችን ከክርስቲያን ጋር ሁለተኛ ክፍል ይህን ይመስላል። አንድ ክፍል አልፏል። እና ውድ ቤተሰቦቼ ከተመቻቹ ላይክ፣ ሼር አድርጉ። የክርስቲያንም ዩቱብ ቻናል ከስር ሊንኩን እናስቀምጣለን። ቤተሰቡ ኗት፣ አበረታቷት፣ ምከሯት። ጠንካራ እናት እንድትሆን የእኛ እናቶች ጠንካራ ስንሆን ለሌሎችም ምሳሌ እንሆናለን። 2015ን ለሌሎች ምሳሌ ሆነን የወጣ ነው፣ ሌሎችም እንዲወጡ እናደርጋለን። ይሄንን ይመስላል። ባይ ባይ። ባቸ ሰላሙን ሁሉኝ በጣም አመሰግናለሁ።